አሰብ ኢትዮጵያዊነትና ኢትዮጵያ በአሰብ የመገልገል መብቷ ከፕሮፌሰር ፍቅሬ ቶሎሳ። አሰብ አሰብ ከመባሉ በፊት የታሪክ መዛግብት እንደሚያስረዱን ስሙ ተርሴስ ነበር ከ400 ዓመታት በፊት ተርሴስ ብላ የሰየመችው ተርሴስ የተባለች የጻድቁ የኢዮብ ልጅ ሚስት የሆነች ሴት ናት። ጻድቁ ኢዮብ በሰይጣን ተፈትኖ ፈተናውን አልፎ እንደገና ልጆች ወልዶ ወንዶች ልጆቹ ሚስቶቻቸውን ይዘው ወደ አፋር ሀገር ፈልሰው እንደነበረ ታሪክ ይዘግባል። ታዲያ ከሴቶቹ አንዷ የባህሩን ወደብ ስታይ ስለወደደችው ስሟን ሕያው ለማድረግ ተርሴስ አለችው። ከዚያ በኋላ ለአራት ሺህ ዓመታት ተርሴስ የተባለ ስም በመካከለኛው ምስራቅ ሲያስተጋባ ኖረ። አሰብ የተባለው ስም ከባህር ጨውነት ጋር የተያያዘ በኋላ የመጣ ቃል ነው። ተርሴስ የሚለው መጠሪያ ግን ለምስክርነት በብሉይ ኪዳን ውስጥ በብዙ ቦታ ተጠቅሷል። እሱም ከአፋሮች ነጋዴነት ጋር የተያያዘ ነው። አሁን በመጽሐፍ ቅዱስ የተርሴስ ነጋዴዎች ይላቸዋል። የዚህም ምክንያቱ አፋሮች የሚያስደንቁ መርከቦች ሰርተው ብርቅዬና ውድ የሆኑ ማዕድናትንና የእርሻ ምርጥ ውጤቶችን እንዲሁም ለማዳ እንስሳትን እየጫኑ በድሮው ዓለም ይነግዱ ስለነበር ነው። ንጉሥ ሰለሞን የዛሬ 3 ሺህ ዓመት ቤተ መቅደሱን ሲገነባ የግብአት ዕቃዎቹን የአፋር ሉል፣ ወርቅ፣ ዞፂ ወይም ውድ የጥቁር እንጨት እንዲሁም እጣን፣ ከርቤ፣ ሰንደልና የመሳሰሉትን አፋሮች ከተርሴስ ወደብ በመርከባቸው ጭነው ይልኩለት ነበር። እሱም የራሱን መርከቦች እዛው አሳንጾ በዛው አካባቢ ከነበረ ጽዮን ጋብር ከተባለ ወደብ በተጨማሪ የሚያስፈልጉትን ግብዓቶች ያጓጉዝ ነበር። በስፔን አካባቢ ያለው ተርሴስ የአሰቡን ለማስታወስ ኢትዮጵያውያን በስፔንና ፖርቹጋል የሰየሙት ነው። እንዴት ቢባል የዛሬ 230 ዓመት መጋል የተባለው የጂማና የደርዴና ንጉሥ በአፋር መርከብ ተሳፍሮ የአማራን ጦረኛ ይዞ የኦሮሞ ካህናትን ጭኖ ስፔንንና ፖርቱጋልን ለአጭር ጊዜ ቀኝ ገዝቶ የአሰብን ተርሴስ ለማስታወስ የስፔንን ወደብ ተርሴስ አለው። ይህንን እኔ ፕሮሚስ ፈልፊልድ በተባለው መጽሐፌ ለዓለም ገልጫለሁ። የአማራና የኦሮሞ እውነተኛው የዘር ምንጭ የተሰኘውና የተሰወረውና ያልተነገረው የአይሁዳውያንና የኢትዮጵያውያን ታሪክ በተባሉት መጽሐፍቴም ጠቅሻቸዋለሁ። ተክለ ጻድቅ መኩሪያ እንደሚተርኩልን እስከ 19ኛው ክፍለ ዘመን ድረስ አሰብ ሙሉ በሙሉ በኢትዮጵያ ቁጥጥር ሳለች ሱልጣን ኢብራሂም የተባለ የአፋር ባላባት ለአንድ የጣሊያን የንግድ መርከብ ኩባንያ ጊዜያዊ ማረፊያ የሆነው ዘንድ የአሰብ ወደብን እንዲጠቀሙበት ገንዘብ ተቀብሎ ፈቀደለት። ሸጠለት የሚሉም አሉ። ቀስ በቀስ ግን ይህ ኩባንያ መሬቱን እንደ ራሱ ንብረት ቆጥሮ ለጣሊያን መንግስት መላውን ወደብ ሸጠለት። የጣሊያን መንግስትም ይህንን ሰበብ አድርጎ ወታደሮች ወደዚያ እየላከ ኢትዮጵያን በቅኝ ለመግዛት ወደ ውስጧ መዝለቅ ጀመረ። በላይ በምጽዋ በኩልም ለመግባት ሲሞክር የአጼ ዮሐንስ የጦር አበጋዝ ጀግናው ራስ አሉላ አባነጋ ምንም በርትተው በዶጋሊና ሌሎች ቦታዎች ድባቅ ቢመቱትም ኤርትራን በመጨረሻ ይዞ አስመራን ለመቆጣጠር በቃ። በሀያኛው ክፍለ ዘመን ፋሽስት ጣሊያን ኢትዮጵያን ወሮ ተሸንፎ ሲወጣ በአንድነት ፓርቲ አባሎች አነሳሽነት በርከት ያሉ የኤርትራ ሰዎች በፍላጎታቸው መርጠው ከኢትዮጵያ ጋር በፌዴሬሽን ተቀላቀሉ። በዚህ ምክንያት ምጽዋና አሰብም ለኢትዮጵያ ተመለሱ። የኢሳይያስ አባት አቶ አፈወርቂም ኤርትራ ከኢትዮጵያ ጋር እንድትዋሃድ በብርቱ ከታገሉት አንደኛው ነበሩ። ኤርትራ በፌዴሬሽን ከኢትዮጵያ ከተቀላቀለች በኋላ አዲስ አበባን ወደው በአፄ ኃይለሥላሴ ዘመን በመዲናው ውስጥ ይኖሩ ነበር። ኢሳያስም ከልጅነቱ ጀምሮ ኢትዮጵያ ውስጥ ኖሯል። ደጃዝማች ሰለሞን አብርሃ የሚባሉ አጎት ነበረው። በአፍቃሪ ኢትዮጵያዊነታቸውና ታማኝነታቸው በአጼ ኃይለ ስላሴ የተሾሙም ነበሩ እና ታዲያ እሳቸው የወሎ ጠቅላይ ግዛት እንደራሴ በሆኑበት ዘመን ኢሳይያስ እሳቸው ቤት እየኖረ በወይዘሮ ስህን ትምህርት ቤት ውስጥ ይማር ነበር። ከዚያም አዲስ አበባ በሚገኘው የባላባት ልጆችና ጎበዝ ተማሪዎች በሚማሩበት በጄኔራል ዊንጌት ሁለተኛ ደረጃ ትምህርት ቤት ተምሮ ተመርቋል። ከምረቃው በኋላም አዲስ አበባ ዩኒቨርሲቲ መማር ጀምሮ ሳለ ሽማግሎችና አንዳንድ መጽሐፍት እንደሚተርኩልን በኤርትራ ውስጥ ኢትዮጵያን ትዋጋ የነበረችውን ጀብሃ ትግል ለማስቀልበስ በንጉሠ ነገሥቱ መንግሥት ታምኖ ወደ ኤርትራ በረሃ ተላከ። ተልእኮውንም ለማሳካት የጀብሀ ጠላት የነበረው ከሻቢያ ጋር ሆኖ ጀብሃን ለዓመታት ተታግሎ ራሱ መሪ ሆኖ መጣ። ከዚያ ከኢትዮጵያ መንግስት ቀደም ሲል የተሰጠውን እምነትና አደራ ክዶ የንጉሰ ነገስቱ ዋና ተቃዋሚ በመሆን ከህወሀት ጋራ ተጣምሮ እየተዋጋ ኤርትራን ከኢትዮጵያ ሊገነጥል ቻለ። በዚህ አሳዛኝ የኢሳይያስ ድርጊት የአጼ ኃይለ ስላሴም ሆነ የአቶ አፈወርቂ ወይም የደጃዝማች ሰለሞን አብርሃ ኢትዮጵያን ከኤርትራ የማዋሃድ ጥረት መና ሆኖ ቀረ። ቀደም ሲል አፄ ኃይለ ስላሴ በጊዜያቸው ለአንድነቱ ጉዳይ በጣም ተግተውበት ስለነበር በወቅቱ እንደዚህ ተብሎ ተዘፍኖላቸው ነበር። አባ ጠቅል ሳለ ማንን ፈራለሁ፣ በኤርትራ ባህር ገብቼ እዋኛለሁ። አባ ጠቅል ኃይሌ የኢትዮጵያ ምሰሶ፣ የተዘጋውን በር ከፈተው መልሶ ሶማሊያን ከኢትዮጵያ እስከተባረርበት ወቅት የአሰብን ወደብን ቢይዝም የኢትዮጵያ አፋሮች፣ ኩናማና ብሌኖች እሱን ከመጤፍ ሳይቆጥሩት አሰብ የነሱና የኢትዮጵያ እንደሆነች ያስቡ ነበር። ኢትዮጵያና ኤርትራ በፌዴሬሽን አብረው ከሆኑበትና ባለፉት የቅርብ ዓመታት ኤርትራ እስከተገነጠለችበት ወቅት ኢትዮጵያ አሰብንና ምጽዋን በኩል ታስተዳድር ነበር። ምጽዋን አዳብራ በባህር ኃይሎች መርከቦች ሞልታ፣ አሰብን ደግሞ የንግድ መርከቦች አስፍራበት ነበር። ምጽዋ ላይ የነበሩትን የጦር መርከቦች ህወሓትና ሻቢያ ተመሳጥረው ወደ የመንና ሌሎች የአረብ ሀገራት ወስደው በርካሽ ዋጋ መጣላቸው አይዘነጋም።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 ኤርትራን ከኢትዮጵያ መገንጠል ኢሳያስ አፈወርቂና መለስ ዜናዊ ለኢትዮጵያ ሕዝብ ሳያማክሩ የሰፊውን የኤርትራውያን እውነተኛ ምኞትና ፍላጎት ሳይጠይቁ በግድና በማስፈራራት ከባርነትና ከነፃነት የቱ ይሻላቸዋል ብለው መገንጠልን አስመረጧቸው። እዚህ ላይ መረሳት የሌለበት ነገር ኤርትራ ከኢትዮጵያ እንድትገነጠል ከኢሳያስ አፈወርቂ ይልቅ የመለስ ዜናዊ ጥድፊያ ነው ለተባበሩት መንግስታት ማህበር ኤርትራ ከኢትዮጵያ ቶሎ ትገንጠልልኝ ብሎ ሲከትብ፣ አጀብ አጀብ! አገሩን ቶሎ ለማስገንጠል የሚጽፍ መሪ ብለው የዓለም ፖለቲከኞች ተደመሙ። መለስ ለምን ተጣድፎ ኤርትራን ለማስገንጠል እንደፈለገ ሰዎች የተለያዩ ምክንያቶችን ያቀርባሉ። ከምክንያቶቹ አንዱ እናቱ ኤርትራዊ ስለሆኑ ነው ይላሉ። አባቱ አቶ ዜናዊ፣ አባታቸው ደጃዝማች አስረስ ለጣሊያን ገብተው ስለነበር በአባታቸው ጥፋት በትግራይ ሕዝብ ዘንድ አቶ ዜናዊን በፍቅር ስላላዩዋቸውና ሚስትም አንድርልህም ስላሏቸው ከኤርትራ ሴት ልጅ ፈልገው እስከሚያገቡ ድረስ ስለበደሏቸው መለስ ቂም ይዞ ነው የሚሉም አሉ። ምናልባት በሩሲያው መሪ ጆሴፍ ስታሊን ጽሁፍ በሰፈረው የብሔሮች እስከ መገንጠል መብት በሚለው መርሆ መለስ አምኖበትም ይሆናል። ኢሳያስ አፈወርቂ ግን ለመገንጠል አልቸኮለም ነበር። ምክንያቱም የኢትዮጵያ መንግስት መሪ እስኪመስል ድረስ ኢትዮጵያ ውስጥ መንቀሳቀስ ተመችቶት ነበርና ነው። በመለስ ትእዛዝ ለኤርትራ ካሳ ይሰጣት ተብሎ ኤርትራ በቢሊዮን የሚቆጠሩ ብሮች ተችራ ነበር። ያለቀረጥ የችርቻሩ እቃዎች አስገብታ በርካሽ እየሸጠች የመርካቶ ነጋዴዎችን ከንግድ አስወጥታለች። ይገርማችሁ ብላም የኢትዮጵያን ቡና የኤርትራ ቡና ብላ ጆንያ ላይ ጽፋ ለዓለም የቡና ገበያ ለማቅረብም ደፍራ ነበር። አዲስ አበባ ይገኝ በነበረው በኤምባሲዋ ውስጥም ተቀናቃኞቿን ከማሰርም አልፋ እስከ መግደል እንደደረሰች በወቅቱ ይነገር ነበር። በራሱ ምክንያት እሷ ቶሎ እንድትገነጠል ይሻ የነበረው መለስ ግን በሚስጥር የኢትዮጵያን ብር ቀይሮ ኤርትራ አካብታው የነበረውን ገንዘብ በሙሉ ከንቱ አስቀረባት። ይህም በመሆኑ ኢሳይያስ ተበሳጭቶ እኔ በጀርባዬ አዝዬ ወያኔን አዲስ አበባ አስገብቻት ብቻዋን ኢትዮጵያን ልትበላ ካደችኝ እያለ መናገር ጀመረ። በዚህ ብስጭቱም ህወሀትን ለመበቀል ብሎ ምድረ በዳውን ባድመን ሰበብ አድርጎ ነገር በመፈለግ በትግራይ ትምህርት ቤት ባሉ ህፃናት ላይ ቦምብ ጥሎ ኢትዮጵያን ወረረ። መላው የኢትዮጵያ ህዝብ በዚህ ድርጊቱ ተቆጥቶ ሆ ብሎ ዘመተበት። የኢትዮጵያ ሰራዊት በአሸናፊነት እየተመመ ወደ አሰብና አስመራ ሲገሰግስ ይኸው መለስ ዜናዊ አስቆመው። በህወሀት ውስጥ የነበሩ እንደ ስዬ አብርሃ አይነቶች ከተዋጋን አይቀር ለምን አሰብን አንይዝም ብለው ቢቆጡ ሙሰኞች ተብለው ዘብጥያ መወርወራቸው የዚያን ጊዜ ትዝታ ነው። አሁን በቅርቡ የኢትዮጵያ መከላከያና የህወሓት ጦር ሰራዊት ሲዋጉ የኢሳይያስ ጦረኞች ትግራይ ውስጥ ገብተው ህወሓት ቀደም ሲል ከኢትዮጵያ ያባረረቻቸውን ኤርትራውያንን በማስታወስ ቂም ይዘው ባያሌው ተበቅለዋቸዋል። ኢትዮጵያ ለኤርትራ ብዙ ነገር አመቻችታላት ታላት ነበር። ነገር ግን ኢሳያስ አፈወርቂ በቃሉ የሚረጋ ሰው ሆኖ አልተገኘም። በተለያዩ ጊዜያት ስለ አሰብ ሲጠየቅ ኢትዮጵያ በነፃ ልትገለገለበት እንደምትችል በአፉ ይገልጻል። በተግባር ግን ፍንክች የአባ ቢላዋለች ነው። በቅርቡ እንኳን አሁን ካለው የኢትዮጵያ መንግስት ጋር አሰብን በጋራ ለመጠቀም ተዋውሎ ኢትዮጵያ በሰዋ በኩል ያለውን ወደ አሰብ የሚወስደውን አውራ ጎዳና ብዙ ገንዘብ አፍስሳ ነጠፈች። ኤርትራ ግን የራሷን ድርሻ አልፈጸመችም። ከነጨራሹም የተሰባበረውንና የፈራረሰውን የአሰብ ወደብ ሁሉ ኢትዮጵያ እንድትገነባላት ትከጅላለች። የኢሳያስ አፈወርቄ ዋናው ቅዠት ኤርትራን ታይዋን አድርጌ ብዙ ህዝብ ያላትን ኢትዮጵያን የሸቀጤ ማራገፊያ አደርጋታለሁ ማለቱ ነበር። ይህንንም ለመተግበር ለኢትዮጵያ የመቶ ዓመት የቤት ስራ ሰጥተናታል እሷ በጎሳ ጦርነት ተጠምዳ እርስ በርሷ ስትፋጭ፣ እኛ በሰላም እየኖርን በኢንዱስትሪ ና በኢኮኖሚ ወደፊት መር እንላለን ሲል ታብዮ ነበር። ዳሩ ግን ቅዠቱ ተነነበት። ለሀገሩ የረባም ኢንዱስትሪ ሳያቋቁምና የኢኮኖሚ አውታር ሳይዘረጋ ጊዜው መሸበት። ለማንም በማይበጅ ባድመ በሚባል ምድረ በዳ ይገባኛልን አስቦ ኢሳያስ አፈወርቂ ጦርነትን ጭሮ ከኢትዮጵያም ከኤርትራም በኩል መአት ሰው እንዲያልቅ ምክንያት ሆነ። በዚያው በጦርነቱ ወቅትም ከባህር ማዶ መጥተው ወደ ኢትዮጵያ ሊገቡ የነበሩ ተሽከርካሪዎችን እና ሌሎች ንብረቶችን ያለ አግባብ ወርሶ አስቀረ። ኢትዮጵያውያን ባለቤቶችም አዝነው ቀሩ። ፍጹም የውንብድና ስራና ዓይን ያወጣ ዝርፊያ ነበር ኢሳይያስ የፈጸመው።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 ይህንንም እውነት የአሜሪካና የአውሮፓ መንግስታት ጠንቅቀው ያውቃሉ። ስለዚህም ኢትዮጵያ በቀይ ባህር ወደብ የማግኘት መብት እንዳላት ይገነዘባሉ። ወደ አሰብ ስንመለስ ደርግ በመውደቅ ላይ ሳለ በሰላም ስልጣንን ለመረካከብ ወያኔና የደርግ ተወካዮች ለንደን ላይ በአሜሪካ ሸምጋይነት ሲነጋገሩ እንደነበር አይዘነጋም። በዚህ ሰዓት አደራዳሪው ሄርማን ከሆን ደጋግሞ በአደባባይ እንደተናገረው መለስን ለብቻው ጠርቶት አሰብን ለኢትዮጵያ ያዝ ለትንሿ ኤርትራ ምጽዋ ይበቃታል ቢለው፣ አንተን እዚህ ውስጥ ምንም አያገባም አሰብ የኤርትራ ነው ሲል አፍቃሪ ኤርትራነቱን በቁጣ መሰከረ። በሌላ ጊዜም ስለ አሰብና ስለ ኢትዮጵያ ወደብ አልባነት ሲወራ መለሰው ዬ ገበያ ወጥተን የፈለግናቸውን የሌላ ሀገር ወደቦች አማርጠን በገንዘባችን እንከራያለን አለ። ብሎም አልቀረ ከመቶ ዓመታት በፊት የኢትዮጵያ ግዛት ከነበረችውና በደርግ ፈዛዛነት ወደ ኢትዮጵያ እጅ ካልተመለሰችው ጅቡቲ በሚዘገንን ዋጋ ወደብ ተከራይቶ ኢትዮጵያን አስከሰራት። ስለ አሰብ ውሃ ሲወሳ ደግሞ ኤርትራኖቹ ቢሹ ግመላቸውን ያጠጡበት ብሎ ለአፉ ለከት ሳይኖረው አንቧረቀ። በሕወሓት አሳልፎ ሰጪነት ኤርትራ ከኢትዮጵያ አሰብን ከመመንተፋዋ በፊት የንጉሠ ነገሥቱና የደርግ መንግስታት አሰብ ከጥንት ጀምሮ የኢትዮጵያ የሀቅ ርስት መሆኑን ተገንዝበው አልምተው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 እሱም አርጅቶ ዋጋ ቢስ ሆነ። እንግዲህ አሰብ በጉልበትና በሸፍጥ ከኢትዮጵያ ተነጥቆ ለኤርትራ የተዳረገ የኢትዮጵያ አንጡራ ገንዘብና ርስት መሆኑ እሙን ነው። ኢትዮጵያ ቁጥሩ ከ120 ሚሊዮን የማያንሰው ህዝቧ አንድ የባህር በራቶ ሲታፈን ሁለት የባህር ወደቦች ከያዘችው ባለጥቂት ሚሊዮን ሰዎች ከሆነችው ከኤርትራ ጋር ተስማምታ በመተዛዘን በቀድሞ ርስቷ መጠቀም ካልቻለችና በጉልበት ብታስመልስ ምን ይደንቃል? ከጦርነት ይልቅ ሰላም ቢመረጥም ሰው በኃይል የተነጠቀውን አንጡራ ሀብቱን በኃይል ማስመለስ የተለመደ የተፈጥሮ ህግ ነው። ከኃይል በፊት ግን ያለበሰልቸት የመግባባትና የእርቅ ድርድርን ማስቀደም ከወንድማማቾች ህይወት ጥፋትና ከጋራ ንብረት ውድመት ይሰውራል። እርቅ ከተገኘ ሁለቱም ህዝቦች በጋራ ተጠቃሚ ሊሆኑ ይችላሉ።